እነዚህ ሙመይዓ የሚባሉት አካላቶች ከሱፍያው ጋር አንድንሁን፣ አህባሹ ጋር አንድንሁን፣ ከኢኽዋኑ ጋር አንድንሁን፣ አቋማቸውን ይዘው አቋማችንን ይዘን ብለው ገቡ። አቋማቸውን ይዘው አቋማችንን ይዘን፣ አቂዳቸውን ይዘው አቂዳችንን ይዘን፣ አብረን ገብተን ካልሰራን ሰራን ዲኑ ወደ ላይ የበላይ ሊሆን አይችልም፣ ተውሂድ የበላይ ሊሆን አይችልም። መስላሓ የሚባል አለ አሉ። ይህንን ለጠጡ ታሰፉትና ከዛም በኋላ ገብተው አብረው ይቀመጣሉ፣ አብረው ይበላሉ፣ አብረው ዲዕዋ ይጋበዛሉ። አንዱ አንዱን ያወድሳል፣ አንዱ አንዱን ይቀድሳል። ከዛም በኋላ ሁላቸውም ምንሆኑ ማለት ነው? አካሂዳቸውም አቋማቸውም ተቃውሟቸውም አንድ ሆነ በል። እንደውም እነዚህ ሰዎችን የሚያስጠነቅቅ ኳን ጋር አትሆኑ ሱፍያ ጋር እንዴታ

አይሆንም የሚል አካል ሲመጣ አይታ ላይ ከተፍ ከተፍ እያደረግ ወይንም እንዴሎሚ ገመስ ገመስ እያደረግ ተናገር። ይሄ ለመስላሓ ነው። መስላሓ የሚባላላ ነው። ዛሬም መስለሃ፣ ትናንትም መስላሓ፣ ነገም መስላሓ፣ መስለ መስላሓ ሌለን ወነሃረ መስላሓ መስላሓ ብለው መፍሰድያ የሚባሉን ዲን እየተበላሸ አቂዳ እየተበላሸ አህለ እልቢድዓ እየተቀደሰ አህለ ሱና አህለ ተውሒድ እየተንቋሸሸ፣ ይህንን አይነት መፍሰዲያ ሳይመለከቱ ሁሉን ነገር በመስልሃ ሞሉ። ሻንጣቸውንም በመስልሃ ሞሉ። እብሪቃቸውንም በመስልሃ ሞሉ። ኬሻቸውን በመስልሃ ሞሉ። ቀሚሳቸውንም በመስልሃ ሁሉንም